መንታ መንገድ የሚል ታሪክ ክፍል አንድ ይዤላችሁ ቀርቤያለሁ ከልጅነቴ ጀምሮ ቤት ውስጥ ጭቅጭቅ እያየሁ ነው ያደግኩት ትንሽዬ የጦርነት ሜዳ ውስጥ እናቴ ምላሷ ይጣል ነው አባቴ ደግሞ የእናቴ ምላስ ይመስገንና ሳይደበድባት ነግቶ አይመሽም በእርግጥ አባቴ ከእናቴ ጋር ለመጋጨት የእሷ ነገረ ስራ አስገድዶት እንጂ ሳትደርስበት ደርሶባት አያውቅም። እኔም ድብድቡን ወንበር ስር መሽጌ እየተመለከትኩ አደኩ። ጸባቸው ገና ሲጀምር እንባዬ ከአይኖች ዱብ ዱብ እያለ ወንበር ስር ተደብቄ ያለው ሁሌም ሰላም የለኝም። አንዳንዴ የእናቴ ተግባር እኔን ራሱ በጣም ያበሳጨኝ ነበር። እንግዳ በሚመጣበት ጊዜ አለያም ከጓደኞቿ ጋር ስትሆን የአባቴን የግል ምስጢር ሳይቀር ትለፈልፍላቸዋለች ትለፈልፋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና። የተከበሯችሁ የቻናሌ ቤተሰቦች ሰላም፣ እንዴት ናችሁልኝ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቆይታችሁ ከኔ ጋር ይሁን። እድሜ እየጨመረ ሲመጣና ነገሮችን ላቅ ባለ እይታ ማገናዘብ ስጀምር የእናቴ ተግባር ምን ያህል መጥፎ እንደሆነ ስለተረዳሁት የአባቴ ድብደባ ሲያንሳት ነው ወደሚል ድምዳሜ ደረስኩ! ምንም እናት ብትሆንም በፍጹም ለልጆቿ አርአያ መሆን እንደማትችል ከስነ ምግባር ዝቅጠቷ ተረዳሁ። ቤት ውስጥ ያለነው ሶስት ልጆች ነን። ሁለቱ እህቶቼ ናቸው። ታዲያ እናቴ ለእህቶቼ ስለ አባቴ መጥፎ አስተሳሰብ እንዲኖራቸው የሆነ ያልሆነውን እየነገረች ቤት ውስጥ ትርምስ መፍጠር ጀመረች። እህቶቼ የእናቴ ኮፒ ሆኑ። በዚህም ምክንያት ከቤታችን ውስጥ ሰላም ጓዙን ጠቅሎ ወጣ። አባቴ በእህቶቼ ሳይቀር በጣም መናቅ ጀመረ። እኔ እናቴ እያደረገች ያለችው ነገር ምን ያህል አደገኛ እንደሆነ ላስረዳት ብሞክርም አንተ የአባትህ ኮፒ ነህ እያለች ምክሬን አልቀበልም አለችኝ። እናቴ ለአባቴ ልክ እንደ ልብስ ሆና ሚስጥሩን መሸሸግና ክፍተቱን መሙላት ሲገባት የእሱን ስም ለማጥፋት መቅጠፍ ድረስ ሄደች። ስግደት ለሰው ተገቢ ስላልሆነ እንጂ እንድትሰግድለት ልትታዘዝለት የነበረችው ሚስት ባሏን በጣም መናቅና ውሳኔዎቹን አለማክበር ጀመረች። የትዳር መሰረት ተናጋ። ሕጻናት ልጆች በእናትና በአባት መካከል ጣልቃ ሲገቡ የትዳር መሰረት መናጋቱ የማይቀር ነው። እኔ ግን የሚገርመኝ የአባት የትዕግስት ነው። ለምን አይፈታትም? እኔ ብሆን የሱን ያህል የምታገስ አይመስለኝም። እድሜ ከፍ ብሎ የአስራ ሁለተኛ ክፍል ተማሪ ሲሆን ቤት መግባት የሚባል ነገር አስጠላኝ። ጠዋት ከቤት የወጣሁ ማታ አራት ሰዓት ወደ ቤት ብመለስ ነው። ማታ ወደ ቤት ስመለስ ልክ ወደ መግደያው ስፍራ እንደሚወሰድ እስረኛ እየቀፈፈኝ ነው። ወደ ቤት ላለመመለስ ስል ቀኑን በተቻለኝ መጠን ራሴን በተለያዩ ነገሮች ቢዚ በማድረግ አሳልፋለሁ። ከቤተሰብ ያጣሁት ፍቅር ፍለጋ የተለያዩ ሃይማኖታዊ ክበቦች ላይ እንዲሁም የኪነ ጥበብ ማህበሮች ላይ መሳተፍ ጀመርኩ። ብዙዎቹ ጓደኞቼ ቤታቸው ውስጥ ያላቸው ሰላም እና የቤተሰብ ፍቅር ምን ያህል ትልቅ ጸጋ እንደሆነ አይረዱትም። እኔን በተለያዩ ክበቦች ላይ በንቃት ተሳታፊ እንደሆንኩ ሲመለከቱ በጥንካሬ ይገረማሉ። እኔ ከቤቴ ያጣሁትን ፍቅርና ሰላም ፍለጋ እነዚህ ክበቦች ውስጥ መሸሸጌን አያውቁም። ቤተሰብ የሁሉም ነገር መሰረት ነው። መልካም ባልሆነ ቤተሰብ ውስጥ ያደገ ልጅ መጥፎ ቢሆን አይገረም አይገርምም ጊዜው እየገፋ ሲመጣ የምሳተፍባቸው ሃይማኖታዊም ሆነ የኪነ ጥበብ ቡድኖች ለጊዜው ያለሁበትን ጭንቀት ከማስረሳት በዘለለ ግላዊ ፍላጎቴን ማርካት እንዳልቻሉ ተገነዘብኩ። እያንዳንዱ ጉዳይ የማማክረው ሰው ሊኖር ይገባል። በሰዓቱ የነበርኩበት የእድሜ ደረጃ እንደተራ ሰው ፍቅረኛ መያዝ የሚል አማራጭን ቢያቀርብልኝም ከሴት ጋር ያንን ያህል ቀረቤታ ስላልነበረኝ ከወንድ ጓደኞች ጋር ያለኝን ትስስር ለማጠናከር ወሰንኩ። በሰርግ ምክንያት ከተዋወቅኩት አንድ ጓደኛዬ ጋር የወንድም ያህል ተቀራረብን። ሚስጥሬን ሁሉ የማካፍለው ለሱ ሆነ። ጭንቀቴንም ቢሆን ከፈጣሪ ጋር በግንባሬ ተደፍቼ ከመከርኩበት በኋላ ከእሱ ጋር እወያይበታለሁ። ጓደኛዬ ሰኤድ ይባላል። እሱን ከተዋወቅኩ በኋላ ትንሽ ጭንቀቱን ቀለል አለልኝ። ከጎንህ የሚያማክርህ አንድ ታማኝ ወንድም እንደማግኘት የሚያስደስት ነገር የለም። እድሜ 19 ሲሆን ባህር ዳር ዩኒቨርሲቲ ፔዳ ካምፓስ ተመድቤ ቱሪዝም እና ሆቴል ማኔጅመንት ማጥናት ጀመርኩ። ባህር ዳር በጣም ውብ ከተማ ነች። መንገዶቿ በአረንጓዴ ልማት ያጌጡ እና ጽዱ ናቸው። ኑሮ ከሸገር ጋር ሲነጻጸር በጣም ርካሽ ነው። አየሯ ከአዲስ አበባ ጋር ሲወዳደር ትንሽ ሙቀታማ ከተማ ናት። የጣና ሐይቅ አይን አይቶ የማይጠግበው ብቻ ምን ልበላችሁ፣ በጣም ብዙ ውበቶች በአንድነት የሰፈሩባት ለምለም ምድር ናት። የተመደብኩበት ፔዳ ካምባስ ደግሞ ባህር ዳር ዩኒቨርሲቲ ካሉት ካምፓሶች ትልቁ ካምባስ ነው። የተፈጥሮ ሳይንስ እና የማህበራዊ የተፈጥሮ ሳይንስ እና የማህበራዊ ሳይንስ ትምህርቶች ይሰጡበታል። ግቢው ውስጥ ብዙ ካምባሶች አሉ። ግቢው እንደ ከተማዋ አረንጓዴ ነው። የቤዳ ካምፓስ እንደኔ ሰላም ከሌለው ቤተሰብ ለመጣ ሰው ትልቅ ሰላም ያለው ቦታ ነው። ትምህርት ተጀምሮ ጥቂት እንዴት ተማርን ከክፍል ተማሪዎች ጋር መግባባት ጀመርን። ትንሽ ቆይቼ ትንሽ ቆንጆ ነገር ነኝ። በዚህ ምክንያት ወንዶች አክረም ችኳይ እያሉ ይጠሩኛል። ሲጀመርም የትምህርት ዘርፋችን አእምሮ መታየት እንደ መስፈርት የሚታይበት ነበር እና የሴቶቹ አለባበስ እና አኳኳን ቀልብ የሚያስት ነበር። ከአለባበስ ጀምሮ እስከ ጸጉር ስታይል ሁሉም ራሳቸውን መኳል ስራቸው ነው። ወንድ ሆኖ እኛ ክፍል ውስጥ መማር የማይፈልግ ያለ አይመስለኝም። ወንዶች ትንሽ ስለሆነን በሴቶቹ ተከበን ነው የምንማረው። ብዙዎች የእኛን ትምህርት ዘርፍ የሴቶች ነው ይሉታል። ከአዲስ አበባ ከአምስት በላይ ኪሎ ሜትሮች ርቅ ያለው በዚህ ሰዓት ቤተሰብ አጠገቢ የለም። ፈጣሪን ካልፈራሁና ለራሴ ክብር ከሌለኝ የፈለግኩትን ማድረግ እችላለሁ። ጓደኛዬ ሰይድ ከአዲስ አበባ ሆኖ አሁንም በስልክ ያማክረኛል። ሀያት፣ ሀጅራ እና ራሄል የቅርብ ጓደኞች የሆኑ በዩኒቨርሲቲ ካገኘኋቸው ልጆች በሳል ብዬ የቀረብኳቸው እነሱ ነው እነሱን ነው ከእህቶቼ ጋር መልካም ቅርርብ ስላልነበረኝ የህትነት ፍቅርን ከእነሱ ለማግኘት ብዬ በደንብ ቀረብኳቸው ሀጅራ ረጋ ያለች እና ምክር የምታበዛ ጠይም የኮምበልቻ ልጅ ልጅናት ሀያ ሲፈጥራትም ሳቂ ብሎ የፈጠራት ይመስል ከፊቷ ላይ ፈገግታ ከንግግሯ መሀል ሳቅ የማይጠፋ የሸገር ቆንጆናት ራሄልን በቅርጽ ስሟ ፋሽን ሾ ብለው ይጠሯታል። ሁሌም የምትለብሳቸው ልብሶች ድግስ የምትሄድ ኮርዳ እንጂ ኮረዳ እንጂ ለሌክቸር የምትሄድ ተማሪ ልብስ አይመስሉም። በጣም ቆንጆ ከመሆኗ የተነሳ ብዙዎቹ የክፍል ልጆች ስለሷ ሳያወሩ ስብሰባቸው አይበተንም። እሷም እንዴ ነው የሸገር ልጅ ናት። የፍሬሻማ ሙድ እየለቀቀን ግቢውንም እየተላመድን ስንመጣ በመካከላችን ያለውም ትስስር በጣም እየጠነከረ መጣ። ራሄል እና ሀያት ምግብ ከኔ ጋር ካልሆነ አይበሉም። ሀጅራ ካፌ ተጠቃሚ ስለሆነች የምግብ ሰዓት ላይ አንገናኝም። እኔ ሀዩና አሪቾ ከግቢያችን በር ላይ ካሉት ምግብ ቤቶች ኮንትራት ይዘን እንመገባለን። የግቢያችን በር አራት ሰዓት ሲሆን ስለሚዘጋ በጊዜ ወደ ግቢ ገብተን በተለምዶ ሜን ላውንጅ የሚባለው ቦታ ላይ ትኩስ ነገር እየጠጣን ስንጫወት እናመሻለን። ብዙ ጊዜ የዶርም ጓደኞችም ይቀላቀሉናል። ሐሙስ ማታ ከነ ሀያት ጋር ተለያይተን ወደ ዶርም እንደገባሁ እንደገባሁ የአክስቴ ልጅ ደወለች። ከእህቶች በላይ በጣም ነው የሚወዳት። ኢማን ትባላለች። ብዙ ከተጫወትን በኋላ ኦሞ፣ እንዴት ነው? እነማማ ዘይረሃቸዋል? ዘይረሃቸው ታውቃላችሁ አልኳት ዘይራችኋቸው ታውቃላችሁ አልኳት ኦሞ ትንሽ ዝም ካለች በኋላ ወይ አኮሻ እናትህ ኮ የባሏ ዘመዶች ቤቷ ሲመጡ እያስቀየመቻቸው አሁን ማንም እናንተ ቤት ድርሽ አይልም እባክህን የስራ ቦታው ሄደን ነው የምንዘይረው አለችኝ ለእናቴ ያለኝ ጠላቻ ከፍ ሲል ተሰማኝ ኦሞን ተሰናብቼ ስልኩን ዘጋሁትና አባቴ ጋር ደወልኩ ሰላም ከተባባለን በኋላ አባ፣ ዘመዶቻችን ቤት የማይመጡት ማየ አስቀይማቸው ነው እንዴ? አልኩት። ውድና የተከበራችሁ የቻናል ቤተሰቦች፣ ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። አላለቅም፣ ትንሽ ይቀረዋል። ከክፍል ሁለት ጋር አብሬ የማቀርብላችሁ ይሆናል። በጣም ረዥም ስለሆነ ነው አጠራ ጠር ላድርገው፣ እናንተም እንዲታዳምጡት ማለት ነው። ከተመቻቸው ታሪኩ ቀጥ ይበሉኝ። እኔም እቀጥላለሁኝ እናንተም ደግሞ መምጣታችሁ ካልቀረ ቪዲዮ ጨርሳችሁ አዳምጡልኝ። ላይክ እንዲሁም ሰብስክራይብ አድርጎ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ